በጣም ብዙ መረጃ። አንቺና ቤተሰቦች ይህን ነገር እንደማታውቁ በጣም እርግጠኛ ነው። ታዲያ መረጃውን ምን እንዳደርገው ነው የምትሰጡኝ? መጀመሪያ ከተትሉን የጀመርነው የአንቺን እውነት ለማውጣት እንጂ እነሱ ለመጉዳት ብለን አልነበር። ግን ቀርበን ስናያቸው ሰዎቹ ይቅርታ ይገባቸዋል። ሰዎቹ ከእርግብ ጋር ሰዎች አሉ አዋኒ፣ በጣም ብዙ ሰዎች ናቸው። ይኸውልሽ እነዚህ ከሰበሰብናቸው መረጃዎች አንደኛው ይሄ ታምቹ ታምቹ ደግሞ ምን ያደርጋል ይሄ ደግሞ መቆነን ነው ታምቹን መስቀልና ፎቶ የሚሰጥ ምሰጥ ያገባባው ልጅ ነው አሁን ግን ሞቷል ሞቷል ምን ሆኖ የሞተው አናውቅም እኔና ታምቹ መስቀልና ፎቶን ነው የሰረቁ ሰዎች እንዲያገናኘን እየተከታተልነው ነበር ግን በመኪና መጥተው ገለውት ወይኔ ጉዴ ምን አይነት ነገር ኳችሁ በጣም ደስተኛ ነኝ። እኛም በጣም ደስተኞች ነን አይደል? እንዴ ፋዘርዬ? አዎ እንጂ። በጣም እግዚአብሔር በጥበቡ አገናኘን እንጂ ተለያይተን ቀርተን ነበር። እንዴት? ማን ይለየናል? ያቺ ጓደኛሽ ናታ። ጓደኛሽ ጓደኛ ደግሞ ማን ናት? ባዩሽ የምትባለዋ ናታ? እሷ ደግሞ ምን አደረገች? ይህንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለች? ምን ድራማ እርግብን ልጅ ነኝ ብላ ቤት እንድትመጣ ያደረገችው ናት። እንዴት? ባዩሽ የእርግብ አክስት ናት። ልጅ ነኝ ብላ ቤት እንድትመጣ ያደረገች አትሷ ናት። አይ ተሳስተሽ መሆን አለበት። በፍጹም ባዩሽ እንደዚህ ያታደርግ። እኛ እኮ እርግጠኛ ሆነን እየነገር ንሻለን። ማስታወስ ችያለሁ። እየቀለድሽ አይደል? ማማ፣ አልቀለደችም ወንድሜ። እኔ ዲኤንኤ እንደተመረመርኩኝ፣ እንዴት ወድቃ እንዳገኘናት፣ ምንም ነገር አስታውሳለች እንዴት ደስ የሚል ነገር ነው ማየ በጣም ሁሉንም ነገር አስታውሻለሁ አንተ ማየ የሆነ ነገር ሳታስታውሳት ቀንም ስትለኛ የነበረው ነገር እውነት ነው ማለት ነው እንደዛ ብለህ ነበር እንዴ አሁን ማየ መኝታ ክፍል ሆነሽ ሀናን ብቻ ነው ማውራት ንፈልገ ያልሽን ጊዜ የሆነ ነገር እንዳስታውሽ በጣም እርግጠኛ ነበር ትክክል ነህ ወርቁን ካስቀመጥኩበት ሳጣው ደንግጬ ነበር እንዳልነግርህ ደግሞ ትደነግጥና ትታማለህ እኮ ብዬ ነው እንደዛ ያደረኩት። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን። እንኳን ደህና መጣችን መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ እንዲሁም ነበሩ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሁኑ። ኖላዊ ድራማ ክፍል መቶን ዘንላችሁ መተና ተወዳጁ ኖላዊ ድራማ እንግዲህ ከአንድ ክፍል ቀጥሎ እዚህ ላይ ደርሷል ማለት ነው። በዛሬው ክፍል አባባን ኖላዊ እና ያሲር ያለው መረጃ ሁሉ ሙሉ እውነታው መረጃ ስለ እርግብና ወይዘሮ ሜላ ባዩ ሲከታተሉ የነበረው ለሀኒቾ ለመስጠት ወስነዋልና እየሰጧት ነበረ። ምክንያቱም ስለሚያስፈልጋቸው ለቤተሰቦቿ መስጠት ስላለባት እነሱ ጉዳዩን አሳልፈው ለቤተሰቦች አልሰጡና እነሱ ክትትል ማድረግ እንዳለባቸው ስላመኑ ሰጥተዋታልና እያንዳንዱ የሞተውን ልጅም ታምቹንም በባለፈው የተምቻውጉት ምርመራ ያደረገበት ሙሉ መረጃ ሰጥተዋታል ማለት ነው፣ ለሀኒቹ ሀኒቹ የሚሄዳ እንግዲህ ለእናቷ ትሰጣታለች። ከዛ ወይዘሮ ሜላት ጉዳዩን እዛ እንግዲህ የዛች ተንካሴስ ላይ እርምጃ በራሷ መንገድ ትወስዳለች ማለት ነው። በሌላ በኩል ወይዘሮ ሜላት በጣም ተናደደች እንግዲህ ስትፈልገው ወርቁ በባለፈው ወደ ሶስት ሚሊዮን ብር የሚወጣ ወርቅ ማለት ነው። መሳቢያ ውስጥ አስቀምጦ ነበርና ስትፈልገው በማጣቷ ማን ነው የወሰደው የሚለውን በጣም ተናዳለች። እሱን አላወቀችው ነበር ማን መወሰ እንደወሰደው እና እንዳትናገር ለምናሴም ለሰላም እንዳትናገር ሰላም እና ምናሴ ማስታወስ መቻሏን አያቁም። ስለዚህ መደበቅ ስላለባት ማሪ ያላት አማራጭ ሀኒፎ መፈለግ ነው። ሀኒፎ ደግሞ ወደ ቤት ሄዳ ነበረ። እናም ስትመጣ ጠየቀቻት ማለት ነው። እርግብ ሰርቃ እንደወሰደችው ነገረቻት እና በጣም ነው የተናደደችው። ተረጋጊ፣ መረጋጋት አለብሽ ብትላትም እኔ እኮ ወርቅ ነው፣ ወደ ሶስት ሚሊዮን ብር የሚያወጣ ወርቅ ነው የገዛሁት። እንዴት ይህን ሁሉ ሰርቃ ልትሄድ ትችላለች? እርግብ ይህን ሁሉ ነገር ብቻዋን አታደርግም፣ ባዩሽ እጅ አለበት። እሷም እኔ የሌለውበትን አጋጣሚ ሆን ብላ ተጠቅማ ነው የወሰደችብኝ ብላ በጣም ተናዳለች እና የበለጠ ነው ከባዮች ላይ እንግዲህ ጥርሷን የነከሰችባት ሰላም እና ሀኒቾም እንግዲህ ትምህርታቸው ላይ ትኩረት አድርገዋል ሀኒቾ በጣም ደስተኛ ናት አሁን ሁለት ቤት ነው በቃ እዚህ መዛም እያለች ስራ ሰራም አሁን ላይ ትምህርቷ ላይ ለም ፎከስ የምታረግ ያው ትምህርት ቤት ያለው ሁኔታ ደግሞ ሰላሚና ሰላሚና ና ሀኒቾ የሚማሩበት ትምህርት አንድ ጎበዝ ተማሪ ያለ፣ ያ ደግሞ ሀኒቹን ሳይወዳት አይቀርም። በመሀል ደግሞ እሱን የምትወደው ጽሆን የምትባለው ደግሞ ሀኒን ጣም ዳይዛት አለች፣ ምክንያቱም ልጁን ስለምትወደው። ሀኒቾ ደግሞ እንዲህ አይነት ነገር ላይ ምንም ፍላጎት የላትም እና ሄዳ ግንኙነት ሳይኖራቸው አይቀርም ብላ ለሰላም ነገረቻት። ሰላሚናም ሀኒቾ፣ ምንድን ነው ያላችሁ ግንኙነት ብላ ስትጠይቃት፣ መጨረሻ እኔ እንዲህ አይነት ነገር አላቅም ብላ እንግዲህ ጽዮን ላይ ተናዳባታለች። ያንም ልጅ እሷን መከታተል አላቆመም ማለት ነው። ጆሮ ከሰማው ግን ጆሮ ነው የሚበጥስልን ባህኔ ድርድር ያቅም። እናም እሱን ሲመጣም ለማናገር ምክንያቱም በፊት ተወራው ነበረ የጎበዝ ተማሪ ስለሆነ ያስጠናታል፣ ያስተምራታል በዛ ምክንያት ትቀርበው ነበር። አሁን ግን ሄዳ እንደዛ ስላለቻት ማለት ነው። ስታየው ገና ጥለው ትሄዳለች። ሀኒቾ ማናት የበለጠ ነው እንዲራራቁ ያደረጉት እና እዚ አጋጣሚ ያችኛዋል እንግዲህ አጋጣሚ ተጠቅማ ልጁ ለመቅረብ ነው የምትችለው። እሱ ደግሞ አይፈልጋትም። አንዱ አንዱን ሲፈልግ፣ አንዱ አንዱን ሲርቅ እንደዚህ ነው እንግዲህ እናም ሀኒቾም አባባ ኖላዊን አንደኔ ብቅ ያለች ነው የምታያቸው እንጂ ጭራሽ ረስታቸዋለች። አሁን ላይ ትኩረት ያለው ውሎ አድዋራ መዛን ሜላት ቤት ሆኗል። እናም ብቸኝነቱ ጉዳይ አሳሰቦት ነው መሰል ያሲር በቃ የሆነ ምናገረ ነገር አለኝ ብሎ እንግዲህ አባባ ኖላዊ እንዲያገቡ እየጠየቁ ነበር። እናሳቸውም ፈገግ አሉ። ምክንያቱም ከበፊትም ጀምሮ ሀኒቾ አግባት ለውን አትላቸው ነበር፣ ግን እሳቸው አይፈልጉም እናም አንተ አለ ህልኝ ጥምጥለህኝ አትሄድም ምናምን እያሉት ነው ያሲረን። እሱም እኔ አግብቼ አልወጣም፣ እንዲህ እኔም እኮ አግብቻ ሄዳለሁ እንኳን እንኳን እኔ ሀኒቾም ጥላ ጥላ ሄዳለች። አንተ ለማግባት ያብቃህ እንጂ ችግር የለውም እያሉት ነው። እና ተያይዘው እንግዲህ ወደ ነው ወይዘሮ ሜላት ቤት ሄደዋለኝ። አነ ወይዘሮ ሜላት ቤት ሄደው ያለው በባለፈው የሰጧትን መረጃ ሀኒቾ ወይዘሮ ሜላት አልተናገረችም። እነሱ ግን ሄደው እውነቱን ተናገሩ። የወንሳቸው የሚያውቁት እንደማታስታውስ ነው እና ከዚህ ሁሉ ጀርባ የወይዘሮ ባዩሽ እጅ እንዳለበት ሜላ ታወቀች። ግን አክቷን እንደዚህ አልጠበቁም። አስቡት እንግዲህ ሚስጥሮኛዋ ጓደኛዋ ትወደኛለች፣ በችግሬም በሀዘኔም ጊዜ ከጎኔናት ብላ ምታስባ ጓደኛዋ መከዳዷን ስትናገር እንደዚህ ነው ዋክት የምታደርገው። እኔ ታብዳለች ብዬ ነበረ ግን እና ወይዘሮ ባለሽ ደግነቱ ዛሬ ያልመጣች እንጂ አልቆላት ነበረ ግን ተንኳሏን እና ከፋቷን ስለምታውቅ ዛሬ ብቅ አላለች ጭራሽ እና በስከመጨረሻ ጥርጠሮ ጥርጥሮ እውን ሆኗል ማለት ነው። በነሱ ምክንያት የመጣ ም ነው የተናደደችው። ወደ መኝታ ቤት ገብታ እነሱን ጥላ ነው እንግዲህ ስታብድ የነበረው እነሱ የሚያውቁት እንደማታስታውስ ነው። ወዲው ወዲው ሄዱ ማለት ነው እና ሰላሜና ከትምህርት ቤት ስትመለስ ስማዬ ጆሮ እና የሀና አባት ምን እንደነገሯ ታላቅ ምኝት ቤት ከገብታ እያበደሽ ነው ምናምን ብሎ ነገራታኝ። እና መጨረሻ ላይ እንግዲህ ከሀኒ ጋር ተመካክረው ሁሉን ነገር ለሰላምና ለምናሴ መናገር እንዳለባቸው ነው ያሰቡታኝ። ምክንያቱም ለአባትዮ መናገር አልፈለገችም ወይዘሮ ሜላት እሱ ከሰማ ተብሎ ብለው እርምጃ ይወስዳል ብላ ስላሰበች መናገር አልፈለገችም። እናም ለሁለታቸውም ተሰብስበው ነው እንግዲህ መናገር የፈለጉተኝ። እንደምታስታውስ ሁሉን ነገር እንደምታስታውስ ትውስታዋ እንደተመለሰ ለልጆቿ ተናግራለች። በጣም ነው ደስ ያላቸው፣ ትውስታዋ እንደተመለሰ ስላወቁ ማለት ነው እና ግን ባግዩሽ እንደመታቻት ግን አውቃለች። ግን ከዚህ ሁሉ ጀርባ እሷ እንዳለችበት አላወቁም። ግን ጠይቀዋት ነበር። ምን ሁነሽ ነው የዛን ሰዓት ለመጨረሻ ጊዜ ምንድን ነው የተከሰተው ምናምን ብለው ሲጠይቋት እያንዳንዱን ነገር ነግራቸዋለች ማለት ነው። ያው እርግብን አንገቷን አንቃ ይዛት ሳለ ከጀርባ ሌላ ሰው እንደመታት ነው ለእነሱ መናገር አልፈለገችም። ምክንያቱም እሷ በራሷ መንገድ ከዚህ ነገር ውስጥ ማንንም አላስገባም። በራሴ መንገድ እጄ እውነቱን አወጣዋለሁ በምፈር በምሄድበት መንገድ እጄ እሷን ጉሮሯን እንግዲህ ስርዓቷን አስይዛታለሁ ብላ አስባ ነው መሰል። ወይዘሮ ሜላት እንግዲህ ለማንም አልተናገረችም ማለት ነው። የባዩሽን ጉዳይ ለራሷ ይዛ ዋጋዋ ልሰጣት ነው ደስ አይልም። እናም ሀኒቾ በስተ መጨረሻ ለአባባ ኖላዊም ነግራቸዋለች። ሁሉንም ነገር ማስታወስ ትችላለች። እማዬ በባለፈው ቤተክርስቲያን እጀ ሳለቅስ የነበረው ምክንያትም እሷ እንዳስታወሰችኝ ስራ ስላወቅኩ ነው ምናምን እና ስለዚህ ሁሉንም ነገር ታውቃለች ብላ ሰርፕራይዝ አረገቻቸው። እሳቸውም በጣም ተገርመዋል። ያሲረም ሲነግሩት እና ያም ሁሉ ነገርም ታስለፈለፈን እያወቀች ነበር ወይ ብሎ ተገረሙ እና መጨረሻም፣ በዚህ ደረጃ እንግዲህ ጓደኛዋ እንደ ከዳቻት ከዚህ ሁሉ ጀርባ እሷ እንዳለች አክስቷ፣ የእርግብ አክስት እንደሆነች እንግዲህ ነቅታለች ማለት ነው። እርግብም ያው ተጠያቂነት ለማለት ይከብዳለኝ፣ ግን ዞሮ ዞሮ ከሀገር ካልወጣች መያዙ አይቀርም። ግን እሷ ግን ብር እያፈላለገች ነው ከሀገር ለመውጣት ከሀገር መውጣት ምናልባት ወርቁን ሽጣለች ልትወጣት ትችላለች። ካልተያዘች ግን ወይዘሮ ባዩሽ እናም ወርቁን ሽጣ ለመውጣት ትችላል፣ ትሞክራለች። ግን አሁን እየተከታተላች ስለሆነ ሌላ ሰው ፈልጋ እየተከታተለቻት ነው። ወይዘሮ ባዩሽ ግን እሷም ቢሆን አልቆላታል ከዚህ በኋላ እሷ መያዟ ስለማይቀር አብቅቶላታል። ወይዘሮ ባዩሽ ማለት ነው። እና በቀጣይ ክፍል ደግሞ የእሷ መጨረሻ አብረን የምና የሆነ ስለተከታተላችሁ፣ እጅግ በጣም እናመሰግናለን ውድ ቤተሰቦቻችን። በያላችሁበት ሰናይ ጊዜ ተመኘንላችሁ። ቻው።